ሰላም ጤና ይስጥልኝ፣ ክብራትና ክብራን፣ ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው እንግዲህ ለማርገዝ ለምትፈልጉ ሰዎች እንግዲህ ማወቅ ያለባችሁ መሰረታዊ ጉዳዮች ምን ምንድናቸው? የሚለውን የምናየው ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሮ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብሯችሁ ይቆዩ። እሺ ተመልካቾች እንግዲህ በወንዶች እና በሴቶች ላይ የመራባት ችግሮች በእኩልነት ስለሚከሰቱ ሁለቱም አጋሮች ላይ እንግዲህ በቪዲዮ ውስጥ ያሉትን ምክሮች መከተል አለባቸው። እንግዲህ አንደኛውና የመጀመሪያው እንግዲህ ለማድረግ የሰትፈልጉ ማድረግ ካሉባችሁ ነገሮች መካከል አንዱ የቅድመ እርግዝና ምርመራ ማድረግ ነው። እንግዲህ ከመጻነስ በፊት ምርመራ ማድረግ ጥሩ ነው። ምክንያቱም እንግዲህ የተለያዩ የማርገዝ ዕድላችሁን የሚጨምሩ መድኃኒቶች በሐኪም ይታዘዝላቸዋል ፎሊክ አሲድንም ጨምሮ ማለት ነው። እንግዲህ ይህ ንጥረ ነገር በመጀመሪያዎቹ የእርግዝና ውራት ውስጥ አስፈላጊና እናም የሚወለደው ልጅ የአካል ጉዳቶችን ይከላከላል። ስለዚህ ከእርግዝና በፊት በቂ ፎሊክ አሲድ ማግኘት አስፈላጊ ነው ማለት ነው። ሌላው እንግዲህ የወር አበባ ዑደትን በተገቢው መንገድ ማወቅ አስፈላጊ ነው። እንግዲህ በተፈጥሮ ለመጸነስ ከሚረዱ ምክሮች አንዱ እንቁላል በሚጣልበት ጊዜ የማወቅ ነው። እንግዲህ የወር አበባ ዑደት በየ28 ወይም ደግሞ 32 ቀናት የሚከሰት ከሆነ ሪትም ወይም ደግሞ የቀን መቁጠሪያ ዘዴ ተብሎ በሚታወቀው ቀላል ዘዴ በመጠቀም መከታተል የሚቻል ይሆናል ማለት ነው። እንግዲህ ለዚህ ዘዴ የሚቀጥለውን የወር አበባ ቀን ብቻ ማስላት ያስፈልጋል። ለምሳሌ በጥቅምት 20 የወር አበባ ካለ የ30 ቀን ዑደት ከሆነ ዑደቱ የሚቀጥለው የሚሆነው እንግዲህ ዳር ሀያ አካባቢ ይሆናል ማለት ነው። እናም እንግዲህ ከጥቅምት 28 እስከ ህዳር 8 ድረስ ያሉት ቀናት ለማርገዝ ተመራጭ ቀኖች ናቸው ማለት ነው። ስለዚህ ለ28 ቀናት ዑደት ኦቪሌሽን አብዛኛው ጊዜ የሚከሰተው በ11ኛው እና በ21ኛው ቀናት መካከል ነው ማለት ነው። ዩራቦቹ ባለ ዑደት ውስጥ ከ11ኛው እስከ 21ኛው ቀኖች መካከል የኦቪሌሽን ቀኖች ናቸው ተብሎ ይታሰባል ማለት ነው። እንግዲህ በአማራጭ የእንቁላል መተንፈሻን ለመከታተል የእንቁላል ትበያ ኪቶችን መጠቀም የምትችሉ ይሆናል ማለት ነው። እንግዲህ የእንቁላል ጊዜን መጠቀም የእንቁላል የሚጥሩበት ጊዜ ለማርገዝ መሞከር የእርግዝና እድልን በእጅጉ የሚጨምር ይሆናል ማለት ነው። ሌላው እንግዲህ ጤናማ የወንድ የዘር ፍሬ ማውጣቱን ውስጥ ለማረጋገጥ በዚህ ጊዜ መሞከር የምትችሉ ይሆናል ማለት ነው። ሌላው እንግዲህ መሰረታዊ ጉዳይ መደበኛ ክብደትን መጠበቅ ነው። እንግዲህ ሁለቱም ጥንዶች ውስጥ ከመደበኛ በላይ የሆነ የሰውነት ክብደት እርጉዝ የመሆን እድልን ይቀንሳል። እንግዲህ ለሴቶች ከመጠን በላይ የሆነ ስብ በእንቁላል ውስጥ ጣልቃ የሚገባውን ተጨምሮ ኢስትሮጂን ያመነጫል። ጥናቶች እንደሚያመለክቱት እንግዲህ ከመጠን በላይ ወፍራም የሆኑ ሴቶች መደበኛ ክብደት ካላቸው ሴቶች ለመጸነስ በእጥፍ ጊዜ ሊወስድባቸው ይችላል። እንግዲህ የወንዶች ውፍረት የወንድ የዘርፍሬንና ትኩረትንና የወንድ ሆርሞኖችን ሊያስተወጉል ይችላል። ይህ ሁሉ እንግዲህ የጥንዶችን የመፀነስ አቅም የሚቀንስ ይሆናል ማለት ነው። እንግዲህ ከዚህም በላይ እንግዲህ ክብደታቸው ዝቅተኛ የሆኑ ሴቶች መደበኛ ያልሆነ የወር አበባ ሊኖራቸው ይችላል። ይህም እንግዲህ ኦቭሌሽን ቀን አጭር ያደርገዋል ማለት ነው። ይህም እንግዲህ የመጸነስ ዕድልን የሚረብሽ ይሆናል ማለት ነው። በአጠቃላይ እንግዲህ መደበኛ ክብደትን መጠበቅ በተፈጥሮ ለመጸነስ ቁልፉ ጉዳይ ነው ማለት ነው። ሌላኛው መሰረታዊ ጉዳይ እንግዲህ የአኗኗር ለውጦችን ማድረግ ነው። እንግዲህ ንቁ መሆን ለማርገዝ እና ጥሩ ጤንነትን ለመጠበቅ አንዱ ተፈጥራዊ መንገድ ነው። እንደ መራመድ እና መዋኘት ያሉ መጠነኛ የኢሮቢክ ልምምዶችን የደም ዝውውርን ይጨምራሉ እናም የሳምባ አቅምን ያሻሻላሉ። እነዚህ ልምምዶች እንግዲህ ክብደትን ለመቀነስ ይረዳሉ። ጤናማና የተመጣጠነ ምግብን መጠቀም ሁለቱም አገሮች ፍራፍሬ፣ አትክልት፣ ሙሉ እህል እና ስስጋን ጨምሮ የተመጣጠነ አመጋገብ ሊኑራቸው ይገባል ማለት ነው። ሌላው ማጨስን ማቆም ወሳኙ ጉዳይ ነው። እንግዲህ ማጨስ ኦቭሌሽንን የሚወደው የኤስትሮጂንን መጠን ይጎዳል። እንግዲህ በተጨማሪ የወንድ የዘር ፍሬን ጥራት ይጎዳል። ጥናቶች እንደሚያሳዩት እንግዲህ ወንድና ሴት አጫሶች ከማያጭሱ ሰዎች በሁለት እጥፍ የመካንነት ችግር የሚያጋጥሟቸው ይሆናል ማለት ነው። እንግዲህ ሌላው የካይፊን ገደብ ማለትም ቡና መጠጣትን መቀነስ አስፈላጊ ነው። እንግዲህ ጥናቶች እንደሚያሳዩት በቀን ከአንድ ኩባያ በላይ ካይፊን መውሰድ የጽንስ መጨናገፍ አደጋን ይጨምራል። ስለዚህ ይህም አንዱ መሰረታዊ ጉዳይ ነው ማለት ነው። ሌላው አልኮል ማስወገድ ነው። እንግዲህ ለመፀነስ የሚሞክሩ ሴቶች እንግዲህ በቀን አንድ ጊዜ አልኮል መጠጣትን መገደብ እንዳለባቸው ባለሙያዎች ይመክራሉ። ለወንዶች የሚመከረው መጠን እንግዲህ በቀን ከሁለት መጠጦች በላይ አይበልጥም። የሚሆነበት ምክንያት እንግዲህ ከመጠን በላይ አልኮል መጠጣት ከዚህ ጋር የተያያዘ ነው፣ የእንቁላሎች እክሎች በሴቶች እና በወንዶች ላይ የብልት መቆም ችግርን ሊያስከትል ይችላል ማለት ነው። ሌላው እንግዲህ ከፍተኛ ሙቀት ካለባቸው ቦታዎች መራቅ ነው። እንግዲህ የወንድ የዘር ዋስ ማለትም ስፐርም ከመደበኛው የሰውነት ሙቀት በታች በሆነው የወንድ የዘር ፍሬ ውስጥ ይበቅላል። እንደ ላፕቶፕ በጭን ላይ እንደመያዝ ያሉ የሙቀት መጠንን በሚጨምሩ መደበኛ እንቅስቃሴዎች መሳተፍ የወንድ የዘር ሙቀትን መጠን ሊቀይር ስለሚችል ከእንደዚህ አይነት ግለቶች አካባቢ መራቅ አስፈላጊ ነው ማለት ነው። ሌላው እንግዲህ በተፈጥሮ እንዴት መጸነስ እንደሚቻል ጥቂት ምክሮች አሉ። እንግዲህ እነዚህ ምክሮች የትኛው አማራጭ በጣም እንደተረዳችሁ ከታች ማሳወቅ የምትችሉ ይሆናል ማለት ነው። እንዲሁም እንግዲህ ከዛም ጋር ተያይዞ ጥያቄ ካላችሁ በታች በኮሜንት ማስፈሪያ ማስቀመጥ የምትችሉ መሆኑን እንግዲህ አሳውቃለሁ። እንግዲህ ውድ ቤተሰቦች ለዛሬ የነበረ አይሁት። በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት ይህንን እንቻላል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም በቀንነት ላይክና ሼር በማድረግ ሌሎችንም አስተምሩ ላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዚያው በያላችሁበት ፈጣሪ ሰላሙ ለብዛላችሁ። ደህና ሆኑ። ቻው